ያድናሉ፣ ልጅ ይሰጣሉ፣ ከጭንቅ ያወጣሉ፣ ይረዳሉ፣ ከችግር ያድናሉ። የተለ እንደዚን ነገራቶችን ይናገራሉ። ሙስሊሞች አይደሉም። ስለዚህ ይሄ ነገር ትክክል አይደለም። ሊመለክ የሚገባው እነሱን የፈጠረ እናንተንም እኛንም ሁላችንም የፈጠረ ፈጣሪ ነው ሊመለክ የሚገባው ብለን እንናገራለን። ሙስሊሞች ሄደውም ይመክሯቸዋል በሚመክሯቸው ሰዓት ሙስሊም የቀራውም ያልቀራውም በአንድ ድምፅ ትክክል ነው ኢሳ ሊመለክ አይገባም። መርየም ልትመለክ አይገባም፣ ልትመለክ አይገባም። ጅብሪልም ሊመለክ አይገባም። እነሱን የፈጠረ ፈጣሪ እኛንም የፈጠረ ሊመለክ የሚገባው እሱ ነው ብለው ያረጋግጣሉ፣ የቀራውም ያልቀራውም ተማመተማ። ነገር ግን የኢሳ አለይሂ ሰላም ጉዳይም ሆነ ሌሎችን እናገርም ኢሳ አለይሂ ሰላም አላህ በቁርአን ላይ እንደጠቆመን እንደነገረን እንዳልተገደለና እንዳልተሰቀለ እንዳል ተሰቀለ ወደ ራሱ እንደወሰደው በህይወት እያለ ወደ ሰማይ እንደወሰደው አረጋግጦልናል። ነቢያችን ሐዲስ አልኢስራ ወልሚዕራጅ ላይም ሁለተኛ ሰማይ ላይ እንዳገኙት አረጋግጠዋል። ሁለት ምርጥ የአላህ ባሪያና መልእክተኛው እንደሆነ አላህ በቁርአን ላይ አረጋግጧል። ሶስት ያለ አባት አላህ እንዲወለድ እንዳደረገው አረጋግጦልናል። አራት ብዙ አለው የሞተን ሰው አላህ በሱ ፍቃድ እንዲቀሰቀሰ እንደቀሰቀሰለት አድርጎ ብዙ ተቆጥሮ የማያልቋሉ። ተማም ይሄ የአላህ መልእክተኛ ነው፣ በህይወት ያለነው ሁለተኛ ሰማይ ላይ ነው ያለው። ሊመለክ ግን አይገባም። የአድና ልጅ ሰጣ እንደዛ አይባልም፣ ፍጡር ስለሆነ። ጅብሪል አለይሂ ሰላም የመላኢካዎች ሁሉ አውራ የሆነ ነው። በአንድ ክንፉ ሰማይና ምድርን የሚዘጋ ያሉት ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩት ነው። ስድስት መቶ ክንፍ ያለው አንዱ ክንፍ ብቻ ሰማይን ይዘጋል የተባለው መላኢካ ሊመለክ አይገባም እሱ በህይወት ያለ ነው። መርየም አለይሂ አሰላም እሷ ደግሞ ምርጥ የሴቶች ሁሉ ምርጥ የሆነች ጥብቅ የሆነች እንደሆነች አላህ በቁርአን ላይ ገልጾልናል ግን ልትመለክ አይገባም።

ፍጡር ሊመለክ አይገባም ብሎ ፈጣሪን ብቻ የሚያመልክ ፍጡርን እንደ ፍጡር የሚገባውን ደረጃ ሰጥቶ የሚያልፍ አላህ ከነሱ ያድርገን እላለን። ነገር ግን መልእክቱ እዚህ ጋር ነው፣ ወንድም እህቶቼ እዛ ጋር የቀራውም ያልቀራውም ኢሳ፣ ጅብሪል፣ መርያም ሊመለኩ አይገባም ያድናሉ ሊባል አይገባም፣ ልጅ ይሰጣሉ ከችግር ያወጣሉ ሊባል አይገባም የሚል ድምፅ ሲያራግቡ የነበሩ ሰዎች ልክ መታንተ ቃጥባሬ አንይ ዳንይ የጥሩ ሲና ነብዩ መሐመድ ሁላት ሊመለኩ አይገባም፣ አያድኑም፣ ልጅ አይሰጡም፣ ወጭንቃ አያወጡም ስትል እነዚው ሰዎች አብዛኛው ግን ጥጥ ይልብህና የስድብ ናዳ ያወርድባል። እንዴት ነው? በሰላም ነው? ግን ጤናችሁ እንዴት ናችሁ? ግን ጤናችሁ ጤነኛ ናችሁ? ግን ኢሳ አለህ ሰላም በህይወት እያለ ሁለተኛ ሰማይ ላይ እያለ ሊመለክ አይገባም ካልን ጅብሪል ዓለይህ ሰላም በዛ ግዝፈቱና በዛ ትልቅነቱ አላህ በሰጠው ደረጃ ሊመለክ አይገባም፣ ደካማ ፍጡር ነው ካለ እንዴት ነው እናንየ ነዳን ይመለካሉ ብላችሁ ለእነዚያ ጥላ የምትይዙት? ወይም ደግሞ ሊመለኩ አይገባም ሲል ዒሳ ሊመለክ አይገባም ግን፣ እናንየ ነዳን ከጭንቅ ያውጣሉ ይረዳሉ ልትሉ የቻላችሁት እንዴት አስባችሁት ነው? ዒሳ አለይህ ሰላም ከእናንይም ከነዳንይም ከነ ማንም ወልይ ከተባለ ሀታ ከሶሃቦች ከአቡበከር ከዑመር ከዑስማን ከዓልይ ከሌሎች ከነቢያቶች አምስቶች የተመረጡት ውስጥ አንዱ እኮ ነው። ዒሳ አለይህ ሰላም አንድም ከነብይ በስተቀር የሚበልጠው እንደልል ሊመለክ ግን አይገባም ካልን እንዴት ነው ፍጡር ሌላ ሌላ እንደው የት እንደሆነ አድራሻው አይታወቅን? ምን እንደሆነ እንደማይታወቅ ጀነት ነው ጀሃነም ምን እንደማይታወቅን አምልኮት ሲሰጠው አይገባውም ሲባል እንዴት ትናገራለህ እንዴት አይመለክም ትላለህ እንዴት ልጅ አይሰጥም ትላለህ እንዴት ከጭንቃ አይወጡም ትላለህ ተብሎ እንዴት ነው ሰው እንቧ ዘራፍ አካይ አካኬ ዘራፍ ያዙ ልቀቁኝ የምትሉት እንዴት አስባችሁት ነው ግን እንዴት አስባችሁት ነው በጥቅሉ አምልኮት ሙሉ አምልኮት የሚገባው ለአላህ ሱብሓነሁ ወተዓላ ብቻ ነው ሚመለክም፣ ብቸኛ ተመላኪ ያ ብቸኛ ፈጣሪ የሆነ ጌታ ብቻ ነው። ማንም ላ ነብዩን ሙርሰል ወላ መልአኩ ሙቃራ፣ ቅርብ የሆነ መላይካ ይሁን የላከውን መልእክተኛ ይሁን ሳሊህም ይሁን ደጋግ ሰዎች ማለት ነው፣ መልካም ሰዎች ይፈልጉም ይሁን ማንም አምልኮትን ከአላህ ጋር ሊቃሰ ሊቋደስ የሚገባው ፍጥረት የለም። ፍጡር ፍጡር ነው፣ ፈጣሪ ፈጣሪ ነው። ፈጣሪ ይመለካል፣ ፍጡር ያመልካል። መልካል ሃዛ ሁወል ሐቅ ኢን ቀቢልቱም ፈብሂ ወኒዕማ ወኢላ ፈልሂሳቡ አማመኩም። ከተቀበላችሁ ይሄ ነው ትክክለኛው፣ እምቢ ካላችሁ ወደ ፊት ለፊት ታገኛላችሁ። ግን አካኬ ዘራፍ ያዙ ይልቀቁኝ የምትሉ ሰዎች ሰው ልክ ዒሳ አይመለክም ባለ አፋችሁ ነቢዩ መሐመድም አይመለኩም፣ ጅብሪልም አይመለክም፣ መርያምም አትመለክም፣ እነ ሼኽ ፉላንም እነ ወልዩ ፉላንም አይመለኩም። የሚመለከው አንድ አላህ ብቻ ነው። ወላሁ አለም ወጀዛኩም አላሁ ኸይር። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ ሁለተኛው መልእክት ይህንን መልእክት አስተላልፍነ እሱም ምንድነው ዘካተል ፊጥርን ገንዘብ ለእኔ አንጡስ የሚሉ ሰዎችን እንሰማለን በየቦታው ዘካተል ፍጥር ወንድም እህቶቼ አማና ነው እያንዳንዳችሁ ጫንቃ ላይ የተቀመጠ፣ ዝም ብሎ ሚዲያ ላይ የሚቧርቀውን ሁሉ ግሩፕ ከፍታችሁ የምትሰጡበት ጉዳይ አይደለም። ቤተሰቦች አላችሁ፣ አቅራቢያ ቅርብ ቤተሰቦች አላችሁ። ያላችሁበት ሀገር ላይ መስጠትን የማትመርጡ ከሆነ ሀገራችሁ የምትልኩ ከሆነ በምትልኩ ሰዓት ለሚገባ ሰው በሚገባው ሰዓት እንዲሰጥ ማድረግ ነው ያለባችሁ። ዘካተል ፍጥር የሚሰጠው ለአመት በዓል ሁለት ቀን ሲቀረው ነገ ዒድ ነው ሲባል ማታ ቢሰጥ ይመረጣል። አማ ከሰላተል ዒድ በኋላ የሚሰጥ ከሆነ ዘካተል ፍጥር አይሆንም፣ ሰደቃ ነው የሚሆነው። ዘካተል ፍጥር አይሆንም። ከሶላት በፊት ነው የሚሰጠው። ከሶላት በኋላ የሚሰጠው ዘካተል ፍጥር አይሆንም። ነገር ግን እኔ ልናገር እንደ ዋነኛ የመጣሁት የዘካተል ፍጥርን ገንዘብ ወደኔ አንቱ የኔ የዘካተል ፍጥር ምግብ ማቶ ምግብንም ለእኔ አምጡ እኔ አስተላልፋለሁ ብለው ቲሞች ይሰጣል፣ ለምስ ይሰጣሉ። እያንዳንዳችሁ ሲ ጥያቄ ጠይቃችሁ ከቤተሰቦቻችሁ፣ ከጎረቤቶቻችሁ ችግርተኛ የለም፣ ደሃ የለም፣ የሚቸገር ሰው የለም። ከቤተሰብ ራሱ ደሃ ችግርተኛ የለም። ለዛ ሲጭው እህቴ ግዴታ ሰው ይስማልኛ፣ አይደለም ሰደቃም ይሁን ዘካ። ለዛ ሲጩ የጎረቤት አቅም አለ፣ ለዘመድ ዘመድ እንኳን ለዛ ለዘመዱ ሲጩ፣ ለዛ ለችግርተኛው ሱ ለምን ድን ነው ግሩፕ ላይ የምትሰጠው? ሄደ ለማታውቃቸው ሰዎች ወየት እንደሚያውሉት ምን አሳወቃ? ምን ላይ እንደሚያውሉት ለፖለቲካ ለዘር ለምን እንደሚያደርጉት ምን አሳወቃችሁ? ተፈናቃዮች አሉ፣ በአካባቢ ላይ የወደቁ ችግርተኞች እነሱ ለምን እንደማሰጠው። ስለዚህ ዘካ ገንዘባቸውን የዘካ ተልፍጥርም ሆነ ማንኛቸው ነው የምትሰጡት፣ ሰደቃዎቻችሁን ለሚገባ ሰው እንዲደርስ አድርጉ። አማ ሚዲያ ላይ የተቀመጡ የዘካ ተልፍጥርን ለኔ አምጡ የሚል ሰው ሰምቼ ጆሮዬን በላኝ። ኧረ እንዴት ያለ ግር ነው የገባ ነው አ? ባደባልመና ዘካተል ፊጥርን ለሚገባ ሰው ስ ከጎረቤታችሁ ጀምሮ፣ ከቤተሰብ ጀምሩ። ዘመድ የሆነ ችግርተኛ የሚገባው ከሆነ ስጡ። ለሱ ከቤተሰብ እንደው ከሌለ የለም ማለት ይከብዳልና ጎረቤት ነፍ ባለ ችግርተኛ ተፈናቅለው የሚበላ የሚጠጣ ያጡ። አይ እኔ የተፈናቀሉ ሰዎች እንሄዳለን አለ ጉሩፕ እንደዚያ አለ እርዳ። እኔ ግን ከዛ የበለጠ ጎረቤት ያለ በሉ ያንንም ልመዱ። ይህን ልፈልጌ ነው። ዘካተል ፊጥር ሚበላንም የሚሰጠው የሚሰጠውም ሶስት ኪሎ በአካባቢያችሁ ወይ ደግሞ ባላችሁበት አገር ሚጡ መካከለኛ የሆነ ምግብ የሚያወጣ ዋጋ ምታችሁ ወደ አገር ልካችሁ እዛ አገር ላይ እንዲሰጥ ማስደረግ ይቻላል። በላጩ ባላችሁበት አገር መስጠት ነው ቢባልም፣ ነገር ግን ሲታይ የአገራችን ላይ የሚበላ የሚቀመስ ሌላ ችግርተኞች ብዙ ስላሉ ወደዛ ማስተላለፍ ይቻላል። ወደዛ አድርጉት። የምትሰጡት በራሳችሁ እጅ፣ በቤተሰብ እጅ የሚሰጥን ብታደርጉ ይመረጣል። ምክንያቱም በሚዲያ ላይ ነጋዴዎች በዝተዋል። ቁርኣንን ዲንን ተሳድቦ ራሱ ለመታወቅ የሚሯሯጡ ብዙ አሉ በዲን ጉዳይ ላይ ቁጭ ብለው ሲዛለሉ የሚውሉ ዘካ ላይ ሲመጣ ሰደቃ ላይ ሲመጣ ችግርተኛን ረጂ የቲምን አጋዥ መስለው የሚቆለባብሱ ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት እንኳን የማይችሉ ላ ሐውለ ወላ ቁወተ ኢላ ቢላሂ ልዐሊዩ ልዐዚም ማለት እንኳን የማይችሉ ሐቲያ እንኳን አስተካክሎ የማይቀሩ እንደፈለጉ በዲን ላይ ሲበርቁ እናያቸዋለን። ተዉ ሲባሉ ደግሞ አንተ ዲን ልኢስላም ዲን ልኢስላም አንድነት ነው ብዙ ነገር ይዘበርቃሉ። አላህ አላህ አላህ ኩያን አ ስብሓና ታላ ቅናቸው መንገድ ይወፍቀላቸው አለው። ይህንንም መልእክትን አድርሱ፣ ሼር አድርጉት። ባረከላሁ ፊኩም። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ አለይሂ ወሰለም። አሰላሙ ዓለይኩም ወራህመቱላህ። ወንድም እህቶቼ በሚዲያ ላይ የሚከሰቱ በአካልም ብዙ የሚከሰቱ ክስቶችን እናያለን። እሱም ምንድን ነው? ለምሳሌ አሁን ልናገር የመጣሁበት ዲን ትንሽ ያውቃሉ የሚባሉ ሰዎችም ምንም አያውቁም ምስኪኖች ናቸው ተብሎ የሚታወቁም ይህንን ነገር ሲደጋግሙ እናያለን። በየቦታው ምሳሌ ሀራም የሚሰሩ ሰዎችን፣ አሳፋሪ ነገራቸ የሚያደርጉ ሰዎችን፣ አላህ የከለከለው ነገር የሚዳፈሩ ሰዎችን፣ ቢድዓ ነገራቸ የሚያሰራቂ ሰዎችን፣ ሽርክ ነገር የሚያሰራቂ ሰዎችን የሆነ